እንደምታስታውሱት ባለፈው ሳምንት ሁለት እንግዶች ነበሩን። እነዚህ ጥንዶች በትዳር አብረው ይኖሩ የነበሩ ጥንዶች ናቸው። ከዛ በኋላ በመሀላቸው እንግዲህ ሁለት መንታ ልጆችን ያፈራሉ። እነዚህ ሁለት መንታ ልጆች የአባትነት ጉዳይ ነበረ በዋነኝነት የፕሮግራማችን አጀንዳ የነበረው ማለት ነው። ምክንያቱም እናት ማለትም እዚህ ፕሮግራም ላይ የዛሬ ሳምንት ቀርበ የነበረችው ባለ ታሪካችን ልጆቹ ከ በትዳር ከገባሁት ባል ሳይሆን ከዛ በኋላ በነበረኝ ግንኙነት ያገኘኋቸው ልጆች ናቸው ብላ ነበረ። በዛን ሰዓት ደግሞ የትዳር አጋሩ የነበረውንም ሰው እዚሁ እንግዳ ጋብዘኑ ነበረ። እሱም ኖ የእኔ ልጆች ናቸው፣ እነዚህ ሁለት መንታ ልጆች የእኔ ልጆች ናቸው ብሎ ነበረ። ከዛ በኋላ እንግዲህ በስልክ ሙከራ አድርገን ነበረ። አሁን ልጆቹ ሁለቱ መንታ ልጆች የሚያድጉበት ቦታ ወይም የእሱ ልጆች ናቸው ብላ ባለ ታሪካችን ወደ ነገረችን ሰው ስልክ ሞክረን ነበረ። በጣም ደስ በሚል ሁኔታ ፈቃደኛ ሆኑ። በእውነት ጥሪያችንን አክብሮ ፈቃደኛ ሆኖ እዚህ ስቱዲዮ ድረስ ተገኝቷል ዛሬ። ስለዚህ በእናንተ በተከበራችሁ በአድማጮቻችን ስም እንዲሁም በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ ዘጠና ሰባት ነጥብ አንድ ስምና በሰው ቤት ፕሮግራም ስም መጀመሪያ ሰለሞን ከልብ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቁኝ። እኔም አመሰግናለሁ። ምናልባት ሳምንት ፕሮግራሙን ላልተከታተላችሁ በተወሰነ መልኩ ልግለጽላችሁ። ሳምንት ገብታ የነበረችው ባለ ታሪካችን እንግዳችን ከ አስራ ሰባት አመት በፊት ከምታውቀው ሰው ጋር ትዳር መስረታ ነበረ። አስራ ዘጠኝ ዘጠና ሰባት አመተ ምህረት ላይ ነበረ የተጋቡት 1997 ዓመተ ምህረት ላይ ከተጋቡ በኋላ እንግዲህ ነሐሴ 2 2001 ዓመተ ምህረት ሁለት መንታ ልጆችን ማግኘት ትችላለች። በዋነኝነት ግን የእሷ ጥያቄ ምንድን ነው? ወደዚህም የመጡበት አላማ ከመጀመሪያ ከመሰረተችው ትዳር ልጅ ማግኘት አልቻልኩም ነው የእሷ ጥያቄ። ልጅ ማግኘት ስላልቻልኩኝ ባለቤቴን እንመርመር ብዬ ደጋግሜ ጠይቄ ዋለሁኝ፣ ለዚህ ፈቃደኛ አልሆነም። ስለዚህ ለዚህ ፍቃደኛ ስላልሆነ እኔ በግሌ እጄ የተመረመርኩ እሱም በግሉ ይመረመር ነበር መሰለኝ። እኔ እጄ በግሌ ተመረመርኩኝ። ከዛ በኋላ መውለድ ትችላለች ተባልኩኝ። ግን ከእሱ መውለድ አልቻልኩኝም። ስለዚህ እንዲፈታኝ ጥያቄ አቀረብኩኝ። እንዲፈታኝ ጥያቄ ሳቀርብለት ለመፍታት ፍቃደኛ አልሆነ። ስለዚህ ለመፍታት ፍቃደኛ ስላልሆነ አልጋም ለይተን ነበረ። በዚህ መሀል እኔ ከሌላ ሰው ጋር ተዋወቅኩ ነው እሷ ምትለው ዛሬ እሷ እኔ ከሌላ ሰው ጋር ተዋወቅኩ የምትለው ሰው አሁን አጠገቤ ይገኛል። አቶ ሰለሞን ነው። ከዛ በኋላ ከእሱ ጋር ከተዋወቅኩኝ በኋላ ጸነስኩኝ። ከዛ ከጸነስኩ በኋላ እዛው ነው መኖር የጀመርኩትኝ። ያው ትዳሯ አልፈረሰም ማለት ነው። ትዳሯን አላፈረሰችም። እዛው መኖር ጀመርኩኝ አለች። ከዛ በኋላ ከሶስት ዓመት በኋላ ነው እንግዲህ በመሀል አረብ ሀገርም ሄዳ ምናምን። ከዛ ከሶስት ዓመት በኋላ ወደዛ ወደ አቶ ሰለሞን ልጆቹን ወስዳ የአንተ ልጆች ናቸው ብላ ሰጠችው። በነገራችን ላይ አቶ ሰለሞን ወዲያውኑ የተቀበለኝ ነው ያለችው። ግን ከአቶ ሰለሞን በፊት አቶ ሙስጠፋ፣ እኔ ልጆቼ የእኔ ልጆች ናቸው እነዚህ መንታ ልጆች፣ ቁርጥ እንደውም እኔን ነው የሚመስሉትን ብሎናል እዚህ ስቱዲዮ በተገኘ ሰዓት ጽዮን ታስታውሻለች፣ እኔ ነው የሚመስሉት የእኔ ልጆች ናቸው ብሏል። የልጅነት ፎቶ ነው የሚመስሉት ብሏል። ከዛ ውጭ ደግሞ ምን ብሎናል? በቤተሰቤ መንታ አለ። ሁለተኛ ደግሞ አብስራኛለች፣ ልክ እንደ ጸነሰች መጸነሷን ነግራኝ፣ ራስህን ደገምክ እንደውም ብላኝ ነግራኛለች ነበረ ያለን እና ከዛ በኋላ እንግዲህ ወደ አቶ ሰለሞን ልጆቹን ሰጠሁኝ አለች። ከዛ በኋላ አቶ ሰለሞን እንግዲህ አንተ ጋር ነው ልጆቹ የመጡት። አሁን ዋናው ጥያቄ ምንድን ነው? አቶ ሙስጠፋም ሲሉን የነበረው የፕሮዳክሽኑን ትንሽ እንስማ መሰለኝ። ማለት የባለቤት ናቸውን ትንሽ እንስማ መሰለኝ። እሺ አዳምጠን እንመለስ። እስቲ አንድ ጥያቄ ልጠይቅሽ፣ እነዚህ ልጆች አረገስ መጀመሪያ አብረሽ ከዚህኛው ከባለሽ ጋር እያለሽ አይደለ? ከአረገሽ ለምን ትተሻቶችም ለምን እዛኛው ጓደኛሽ ጋር ለምን አልሄድሽም? ይሄ ያለኝ ያለው የሚያደርገው ትሪት እና ሁኔታ አንደኛ ሳይፈታኝ እንደ ብድግ ብዬ መሄድ አልችልም። አልፈታኝም። አልፈታሽም? አሁንም እኮ እንደሄድሽ ነው የሚቆጠረው አይደለ? ማለት ያው ልጆቹንም ልጅ እርጉዝ ስትሆኚ የኦሬዲ እንደ ሄድሽ ነው የሚቆጠረው። ተጣልተናል፣ እኔ እና እሱ እኮ እንዳልቀላ ያንተኛም ተጣልተናል በዛ ምክንያት እኔ ዱጃ አልግጃ ነው ከሌላ ሰው ከወደድኩት፣ ስለዚህ ከአንተ ጋር መኖር አልችልም እንፋታ አልኩት። አይ አልፈታሽም፣ አርፈሽ ተቀመጪ። ምንድነው ችግርሽ? በቃ ምንም ችግር የለም አርፈሽ ተቀመጪ። ይሄ ግን አይከብድም ለጊዜው እኔ ማድረግ የሚገባኝ ነገር ምንም ማቆ ነገር የለም። አላ ልወስናቸው አንደኛ ልጅ እፈልጋለሁ እኮ ልጅ ከፈለግሽ እኮ አሁን አንድ አንድ ሐሳብ አለ አይደል? ለምሳሌ ተጋብታችኋል። ኦልሬዲ ጓደኛሽ ነው፣ አካልሽ ነው፣ ባለቤትሽ ነው። ክፍተቶች ቢኖሩ አለመግባባቶች ቢኖሩ ገብቶሻል፣ ግጭቶች ቢኖሩ እነዛን አለመግባባትና ግጭቶችን ተነጋግራችሁ በውይይት እስከ መጨረሻው ደረጃ ድረስ ገብቶሻል አይደል? እስከ መጨረሻው ደረጃ ድረስ ሄጃ ለሁ ብለሽ ታስቢያለሽ? አንቺ እስከ መጨረሻው ታግዬ፣ በቃ እነዚህ ችግሮች እንዲፈቱ የነበረብን ችግር እንዲፈታ ታግዬ እስከ መጨረሻው ሄጃ ለሁ ብለሽ ታስቢያለሽ? አዎ። እኔና እኔና እሱ ነው የምንወያየው ሌላ ቦታ። እኔ ማድረግ የሚገባኝ ነገር ሁሉ ብየዋለሁ። ተነጋግረናል። ግን እኔ እሱ እኔ የምለውን ነገር ሊረዳኝ ስላልቻለ በቃ ፍታኝም። በቃ አንቺ ፍላጎትሽ ኮ ልጅ መውለድ ብቻ ነው አይደል? ፍታኝም ብለው እምቢ ብሎኛል። ፍታኝም ፍታኝ ያልሹ በልጅ ምክንያት ነው? አዎ እሺ ከዛ ልጅ ተቀበልሻለሁ፣ አለሽ። አዎ ምንም ችግር የለም አርፍሽ ተቀመጪ አለኝ። እሺ በዛን ሰዓት እንግዲህ ምንም አይነት ውሳኔ መወሰን አልችልም። ዝም ብዬ ተቀመጥኩኝ። ተቀመጥኩኝ፣ ጊዜው ደረሰ፣ ወለድኩ። ሁለት መንታ ልጆች ወለድኩ። እንግዲህ ይሄ ያዳመጥ ነው። ሶፊያ የሱፍ ባለታሪካችንን ቅድም በጨረፍታ የነገርኳችሁን ታሪክ ነበረ። እሷ እንደዚህ ነበር ያለችን። ከዛ በኋላ እንግዲህ ሙስጠፋ እድል ሰጠነው ነበር። ያው የዚህ ፕሮግራም አካሄዳችንም እንደዛ ነው። በሁለቱም በኩል ያለውን ሀሳብ ነው የምንቀበለው በሁለቱም ጥንዶች መካከል ያለውን ሀሳብ ነው ለአድማጮቻችን የምናቀርበው። ልክ እኛ እንደምንሰማው አድማጮቻችንን መስማት ስላለባቸው የሁለቱንም ሀሳብ ነው የምንቀበለው እና ከዛ በኋላ እሷ ከሄደሽ በኋላ ደግሞ አቶ ሙስጠፋ ስቱዲዮ ገብቶ ያለንን እስቲ በጨረፍታ እንስማ የተወሰነው ከዛ በኋላ ልጅ መውለድ አልቻላችሁም፣ ግን ጠይቄ ዋለሁኝ እንመርመር፣ ማን ጋር ነው ችግሩ ያለው፣ ልጅ እስከዛሬ ልጅ ያልወለድንበት ምክንያት ምንድን ነው? ጠይቄ ዋለሁ የሚል ሀሳብ አንስታለች፣ ጠይቃለች። አዎ አሁን ለመጠየቁ ደረጃ ላይ ማለት፣ አሁን ህይወት ማለት በሆነ ሰዓት ላይ የሆነ ሰው ሊያጋጥመው ይችላል። አስር ዓመትም ቆይቶ ላይ ወልድ ይችላል። ሀያ ዓመትም ቆይቶ ላይ ወልድ ይችላል። አሁን እሷ እንደ ሀሳብና እንደ እንትን የወሰደችው ወደ እኔ ማሳበብ ነው። ምክንያቱም እኔ እያልኩ ያለሁት በነበረን ሰዓት ላይ አንድ ሰው ለጊዜው ካልገጠመው ጊዜያቶችን ሊፈጅ ይችላል። ስለዚህ ካልሆነ በዚህ ሰዓት ካልሆነ ግሌ ለመመርመር ሞክር ያለው እሷ ሞክራለች። ኖርማሌ ግን ያ እሷ ነጹ መሆኗን ስላመነች እንጂ እኔ ብሆን ኖሮ ማለት ነው። እንደ ሀሳብ በእኔ ቢሆን ኖሮ ወይም አይወልድ የሚባለውን ነገር አውቃው ቢሆን ኖሮ እኔ ጋ ስትቆይ ነበር ወይ ነው መጀመሪያ። እኔ ያለመውለዴን ብታረጋግጥ ደግሞ አትቆይልኝም ነበር በወቅቱ ማለት ነው። ስለዚህ ልጆቹ እንደተወለዱ ወይም ደግሞ ጽንስ እንደተያዘ እኔ በመሰረቱ መንታ ነኝ ነገር ስለዚህ ልጆቹ ያንተ ናቸው የኔ ናቸው ብለህ ታስባለህ። እዚህ ሁለት ታዲያ የኔ ናቸው ብለህ ካሰብክ፣ በነገራችን ላይ እሷም ተናገራች። በጣም በጥሩ ሁኔታ ይንከባከበኝ ነበረ መጀመሪያ ሰሙን ላይ ብላለች። ማርገዜን ከነገርኩት በኋላ ከሌላ ሰው ማርገዜን ከነገርኩት በኋላ ይንከባከበኝ ነበረ ብላለች። አንተ በትክክሉ ያው የኔ ልጆች ናቸው ብለህ ስላሰብክ ነው ያንን እንክብካቤ ያደረከው። ጥሩ እንደዛ ከሆነ ለምን ልጆቹ እንድትሰጥ ፈቀድክ? ከአንተ ከቤት እንድትወጣ ለምን ፈቀድክ ልጆችን? አዎ የወጣችው በእኔ ፍቃድ አይደለም ሲጀመር። ማለት አሁን እኔ ልጆቹ ተወለዱ፣ ከተወለዱ በኋላ ሶስት አመት ቆይተዋል እኔ ጋር ማለት ነው። አብረን ሶስት አመት ቆይተናል። ወደ ሶስተኛ አመት መጨረሻ ገደማ ላይ የተወሰኑ ሶስት አመት አብረን ቆይተናል። አዎ አድገዋል፣ በስነ ስርዓት ብዙ ነገር ማድረግ ይችላሉ። በዛን ሰዓት ለሶስት አመት እኔ ጋ ከቆዩ በኋላ እንግዲህ አስበው ከነበረው ጊዜ ይልቅ አደጋ የነበሩት ነው። እሷም እርጉዞና የነበረችበት ጊዜ ሲደመር አራት አመት ነው። ስለዚህ ይህንን አራት አመት ከቆየች በኋላ ግን በመሀል አንደኛ እንደማስበው እንደ ግሌ ከሆነ ጫና ነበረባት ይመስለኛል የልጆቹ መጓጓት ወላ ደግሞ የስራ ጫና ሰው ሰርቷል ማርካት ምናምን፣ እኔ ክፉ ናትም ብዬ ለመደረድረው እና ይህንን ተጭኑ ተጽዕኖዎቹ ላይ የአይምሮ ችግሮች ላይ ትንሽ ኤፌክት ሳይኖሩባት አልቀረም። ይህንንም ደግሞ በአጋጣሚ እህት ተብያዋ ከግር ያለሁ እህትም ነበረቻት። ይህንን አሳይመንት አቅርቤላታለሁ። እንደውም ለአንድ አመት ከደጋ ብትቆይ አይነት ነገር ነው ያለችኝ እና በዛን ሰዓት የምታደርገውን የምትሰራውን እየቀየረች መጣች። እንግዲህ ሙስጠፋ እነዚህ ነበር ያለን። ዞሮ ዞሮ ግን ያው ሙስጠፋ የሚያምነው ልጅ ለእናት እውነት ለአባት እምነትም ቢሆን ሙስጠፋ ግን በራሱ የሚያምነው ደግሞ እነዚህ ልጆች የኔ ናቸው፣ ምክንያቱም ከመጀመሪያውም ጀምሮ ነግራኛለች፣ ስለዚህ የኔ ናቸው ነበር። ከዛ በኋላ እንግዲህ ወደ አቶ ሰለሞን ነው ሄደው እነዚህ ልጆች ሄዱት። ከዛ በኋላ አንተ ነህ በእንክብካቤ እያሳደግካቸው የነበረው ይህን እነሱ እሷም ተናግራለች፣ በነገራችን ላይ እስቲ ከመጀመሪያው እንጀምርና አንተና ሰው ትውቃችሁ እንዴት ነበር? ጥሩ። እሺ፣ ትውቃችን የነበረው በአንድ ወቅት እኔ ጓደኛ ነበረችኝ ና የሴት ጓደኛ ከእሷ ጋር ባለን ሪሌሽን አለመግባባት፣ አለመስማማት ተፈጥሮ መለያየት ተፈጥረ ማማላችን። በዚህ ጊዜ እኔ ተጎዳው ማለት በራሱ አይቲንክ ህመም ይሆናል። እና ይህ ነገር ህመም እንደ ህመም ደረጃ ሆነብኝ። በምሰራበት መስሪያ ቤት የሳይካትሪስት ትሪትመንት እወስድ ነበር። በዛም በራሴ እምነት ጠበላ አካባቢ መሄድ ፈለግኩና ጠበላ አካባቢ እየከረምኩ መለስ ነበር። ስራ የረዥም ጊዜ ፍቃድ ወስጄ ከዛ ተሽሎኝ በምመለስበት ጊዜ እሷ በኮንትራት እኔ እሰራበት የነበረው መስሪያ ቤት ውስጥ በኮንትራት ሰራተኛነት ተቀጥራ አገኛታለሁ። የመተዋወቅ አይነት ነገር ባና ማግባባት ከእሷ ነው ፉሽ እያደረገ የመጣው የነበረው። በዚህ ምክንያት ያው እንደ ሰው ፍቅር አይደለም፣ በኔ ጋ ምንም ጓደኝነት የሚባል ደረጃ ላይ የሚያስደርሰንም ጊዜው ማጭር ነበር። በዛ ጠንከር ያለ ግንኙነት ባይሆንም እንደ ሰው ሻይ ቡና ምናምን መባባል ጀመርን። በዚህ መሀል እሷም ገልጸዋለች። ሶስት ቀን የሚሆን አብረን ማለት እንደ ወንድ እንደ ሴት ተዋወቅን ማለት ነው ይህ በሚሆንበት ሰዓት በእርግጠኝነት መናገር የምፈልገው ሁለት ቀን ነው፣ ሶስት ቀን በሶስት ቀኑ ሁለቱን ቀን ሴፍ የሆነ ግንኙነት ፈጽም ያለው፣ ማለት ከጊዜው አንጻር፣ በዚህ ዘመን አንድ ሰው እንደዚህ አይነት ጓደኛ ወይ ጋብቻ ላይ የሌለ ሰው ጥንቃቄ የተሞላበት ያልተሞላበት ግንኙነት አይፈጽምም እና በወቅቱ እኔ ሁለቱን ቀን በትክክል ራሴን ፕሮቴክት በማድረግ ከእሷ ጋር ግንኙነት ፈጽም ያለው። የሚገርመው በሶስተኛው ቀን ጓደኛ በምትለው መልኩም ባይሆን እንደዚሁ አለመጠቀም። እኔ ወደዚያ ልጅ የሚጸነስበት አጋጣሚ ሊደረስ የተቻለው በዛ መስሪያ ቤት ውስጥ የኤች አይቪ ምርመራ ስታደርግ የነበረበት ወቅት ነበረ እና ያንን አይቻል ማለት እንዲ ተሰልፋ ብለርቴ ስታደረግ እና ወረቀት ወረቀት አለኝም አሁን ጊዜው ስለረዘመ ረሳት። ወረቀቱን ቀጡን ኢቨን ሳታሳኝ አይቀርም። ይሄ በሦስተኛው ቀን ልጅ የሚፈጠርበት አጋጣሚ ተፈጠረ በሚባለው እና ይህን ነገር ለማንሳት የፈለግኩትን የምንድን ነው፣ እሷ ስትናገር ሰምቻለሁ። ሳምንት ባቀረባችሁት ፕሮግራም ላይ ምንድን ነው ራሱ ትዳር ማለት ልጅ ነው፣ ዋናው ለልጅ ነው ትላለች። ቀጥሎ ደግሞ በአጋጣሚ ተፈጠረ፣ እነኚህ ልጆች በአጋጣሚ ከሱ ጋር ጸነስኩ። ይሄ በአጋጣሚ አይመስለኝም ። ምክንያቱም አጋጣሚ የሚሆነው ለእኔ ነው። ምክንያቱም ሁለት ቀን እንዳልኩ ጥንቃቄ የተሞላበት ግንኙነት ነበረኝ ከሷ ጋር በሶስተኛው ቀን ግን ተዘጋጅታ የመጣች ይመስለኛል። ለምን እኔን ፑሻ ርጋ በእንደዚህ አይነት ግንኙነት እንድንፈጽም ገፋፍታኛለች። እና በዚህ መሀል ነው ልጅ የሚጸነስበት አጋጣሚ የመጣው እንጂ ፍቅር ወይ ጓደኝነት የነበረ ነገር አልነበርም። ግን በወቅቱ ኤች አይ ቪ አስኪም ስለነበር ያንን እኔን ፑሽ የማድረግ የሆነ ህጻን ነኝ የሚል ወረቀቱን ሳታሳየኝ ያቀር ግን ተሰልፈ አይቻሉ ምርመራ ተደረገ። እና እኔ እንጃ የኔን በዛ ሰዓት በዛ መልኩ አለመጠርጠሯ ምናልባት በልጅቷ እንደነገርኩ፣ በልጅቷ ጉዳት ነው እንጂ ሌላ አይነት ችግር በእሷ እርግጠኛ በእኔ እርግጠኛ የሆነች ይመስለኛል። እና በዛውን ቀን ምንድን ነው አብሬ መናገር ፈልገው ምንም ከሌላ ሰው ጋር ግንኙነት እንዳላት ወይ ደግሞ ትዳር ውስጥ ምናምን እንደነበረች አትነግረኝ? አዎ ይሄ ላነሳልህ ነበረ። ትዳር ውስጥ እንዳለች ሌላ ትዳር እንዳላት ምንም የነገረች አጋጣሚ የለም የለም። ምንድን ነው በሶስተኛው ቀን እንዳልኩ ይሄ ልጅ የሚፈጠርበት አጋጣሚ ቀን አብረን በምናድርበት ሰዓት ስልክ በድግግሞሽ ይደወላል። ሲደወል እህቴነች እህቷም በመሀል ትደውላለች ይመስለኛል። እና ተጠራጠርኩ። ለምን ሌላ ሰው የፍርሃት የምናምን ሁኔታ እና ምንድን ነው ስልኩ ምን ምናም ስላት አይ ምንም አይደለም ምንድን ነገር እንጂ ይው ስታወሪ ያለሽ ምናም ሰማለው ስታወሪ አይ ጓደኛዬ ነበረና እሱ ነው የሚደውልልኝ። ጓደኛ የወንድ ጓደኛ? እና እኔም እንትን አልኩ ነገር እንዴት የወንድ ጓደኛ ኖሮሽ ከኔ ጋር እንደዚህ አይነት ታዲያ ግንኙነት ስለምንጀመር ለምን አይነት ጥያቄ ሲሰቅ፣ አይ ጓደኛዬ ስል የጠበቅ አይደለም አሁን እንደውም ነግሬው ኦሎሞስት ወደ መለያየት ደረጃ። ለምን አልኳት አይ ችግር አለ፣ ችግር አለበት። ምን አይነት ችግር? እንደዚህ የስንፈተ ወሲብ ችግር ስላለበት ትሪት አርጓል። ያሳዝነኛል እንጂ ነገ ተነጋግረናል እና በዛ መልኩ እንትን በቃ እኔ ለእኔ ጥሩ አይነት እንደውም ማዘን ጀመርኩ፣ ይሄን ስትነግረኝ እንደፈረ መጀመሪያ እንዳዘንኩት ሁሉ ኦኬ፣ ካለ ምክንያት አይደለም ለካ ጓደኛ ኑሯት ወደ እኔ የመጣችው አይነት ምንድን ነው ችግሩ ሙዬ ነግ ጠየኳት። አይ ይሄ ግሬደር እንደ ከባድ እንትኖች የሉም እንደ ዶዘር አይነት የዛ አይነት ሹፌር ነው። እና አይ ቲንክ ይሄ የብረት የመቀጥቀጥ አይነት አላደል እንደዚህ ወደዛ አጠቃላይ ችግር አለበት ከዛ የተነሳ ከዛ የተነሳ ያውቋልና በቃ በጥሩ ስላልሆነልኝ ግን እንደ ሰው ያሳዝነኛል አይነት ነገር ስትለኝ፣ እኔም ቀጥሎ ማዘን ጀመርኩ። ለምን ወዳደለም ለካ ወደ እኔ የመጣችው እውነት ጓደኛ አላት ግን እንደዚህ አይነት ፕሮብሌም ስላለ ነው የሚል መረዳት በሚለው ግን በሱ ያልኩ ቀን ነው ያንን ነገር የሰማዋት። በሚቀጥላት በሚቀጥሉት ቀናቶች የረዘመ ወዲያው የመለየት ነገር ከሷ መጣ የመለየት ስል እንዳልኩ የፍቅር የተነጋገር ነው የጓደኝነት ምናምን ነገር የለም። ወር ይሆናል ግንኙነታችን። በወር ውስጥ እንዳልኩ ሶስት ቀን ነው ማክሲመም፣ በእነዚህ አይነት የተገናኘ ነው ወዲያው የመሸሽ አይነት በዚህ ጊዜ ምንድን ነው እንደውም እሷ የሆነ ነገር ማስወራት ጀመረች። በእምነት የተለየች በመጀመሪያ የነገረችኝ እምነት በኋላ ሌላ እምነት ተከታይ እንደሆነች ደብቃኛለች። ያንን ማንጸባረቅ ጀመረች፣ በግልጽም በይፋም ትዳር እንዳላት ማወቅ እንዲ እኔ እንደውም ራሴ መውቀስ ጀመርኩ። በዛ ሰዓት ለምን በእምነትስ እንደዛ ማለት፣ እኔ የክርስትና እምነት ተከታይ ነኝ። እሷ ስትታዋወቀኝ የክርስትና እምነት ተከታይ እንደሆነች ነበር በኋላ ላይ ሙስሊም ነች። በዛ እንደውም ፕራውድ ማድረግ ነገር ጀመረች እና እኔን ዲስክሪሚኔት ማድረግ ከሌሎች ከሚመስለዋት ልጆች ጋር እንደዚህ አይነት ማለት እኔም ራሴ መውቀስ ጀመርኩ ለምን እኔ የሚያደግኩበት እምነት አለ ተቃራኒ እምነት ተከታይ ሆና ለምን ደብቃኝ ቀረበች። በይበልጥ ደግሞ ያጸጸተኝ የነበረው ትዳር ያለው እንዳልኩ ትዳር ኖሯት እንዴት ከኔ ጋር በእንደዚህ አይነት ግንኙነት በሚል ራሴን ሞቀስኩ ወዲያው ግን በሷ ምክንያት ቀረ። ማለት እንዳልኩ በዛች ልጅ ነው የተጎዳሁት እንጂ ይሄ ሁሉ የሆነው ግን አንድ ነገር መናገር የምፈልገው የኔ የመወሰን አቅሜን በወቅቱ ትንሽ ያነሰ ይመስለኛል። እንዳልኩ በፍቅር ምክንያት ተጎድቻለሁ እና በሰዓቱ ትንሽ ከበድ ይል ነበረ። ይሄኔ ይህን ሁሉ ነገር ለማድረግ ብዙ ፈቃደኝነት ነው ምናምን የምትለው ነገር አልነበረ። ያንን ለማረጋገጥ ቀድሞ የምሰራበት የነበረው መስሪያ ቤትም እንዳልኩ እንደዚህ አይነት የሕክምና እንትን እከታተል ነበር። ጴጥሮስ ጳውሎስ ጳውሎስ ሆስፒታልም ዶክተር ገመችስ አስታውሳለሁ፣ ዶክተር ገመችስ በሚባል ሰው ጋር እንዲሁም ዶክተር መስፍን አረያ በእሳቸውም ጋር እንደዚህ አይነት ሕክምናዎች በወቅቱ እከታተል ነበር። እግዚአብሔር ይመስገን ያ ወቅት አለፈ ማለት፣ በጣም በልጅቷ የተጎዳውበት ጊዜና ውራት ነበር። ጥሩ፣ እሺ። ከዛ በኋላ አሁን እሷም እንደገለጸችው ጸነሰች። ስትጸንስ አንተ መጸነሷ አነግራሃለች ደውላ? በፍጹም አልነገረችኝም። ይህ ነገር የመጣው እንዳልኩ እሷ ከልተ ማለት ያው ከኔ ጋ የመለየት ምንም የጠበቀ ግንኙነት ባይሆን በራሷ ጊዜ የመሸሽ እኔም ብዙም እንዳልኩ ያችን ልጅ ነው እንዲሞዳው እሷን አልወደድኳትም። በራሷ ጊዜ ቀርባ፣ በራሷ ጊዜ ራቀች። በጣም ጥሩ እንደዛ ነው በቃ ኦልሞስት አንድ አንድ ወር ነው የነበረን ሁኔታ እና የሚገርም ከሁለት ዓመት ከስድስት ወር ግንኙነታችን ከተፈጸመ ሁለት ሺህ ላይ ነው። ሁለት ሺህ መስከረም እንደዚህ አካባቢ መስከረም ወይ ጥቅምት፣ ግን በሁለት ዓመት ከስድስት ወሩ በአንድ ቀን ስልክ ይደውላል ስልክ ሲደወል ከሊ ይባላለሁ ማላቃት ልጅ ነች፣ አላቃትም። እና የእሷ እህት መሆኗን ነገረችኝ። በጣም ይቅርታ ትጠይቀኝና ሊያገኝ ይፈልጋለሁ ምናምን ትለኛለች። አሁ ልጅቷን አንድ አውቃታለሁ፣ ምክንያቱም አንድ መስሪያ ቤትም እንሰራ ስለነበር። እህትየው የባል ቀን ነበር አጋጣሚ፣ ስራ አልገባው ተቀጣጥረን ከእህትዬው ጋር እንገናኛለን እህትየዋ በጣም ይቅርታ ትለኛለች። አቶ ቃ ምንድን ነው? አይ ትዳር ካለህ ገርልፍሬን ካለች መላልሳ ነው። በጣም በይቅርታ ነው ምታግባባኝ የነበረው። በምንም ችግር የለም እኔ አውቃታለው፣ ግንኙነትም እንደነበረ እ ራሴ ስለማውቅ ብዙ ከዛ በመሀል ላይ ፎቶ ታወጣና፣ እንግዲህ በጣም ይቅርታ እነኚህ ልጆች ያንተ ናቸው። ያው እንዳልኩ አርግዛይች ያለው እዛው መስሪያ ቤት እየነበረች የእኔ ነው ምናምን ጥርጥር ውስጥ አልገባውም። ለምን ትታዩ ዩ ነበር ግን እርጉዝ ሆና እርጉዝ ሆና ንታይ ስለነበር የመነጋገር አጋጣሚ አልነበረም። በቃ እሷ አኩርፋለች፣ ያልኩ ነገር የእምነትም ባላለኝም የሚል ነገር ስለመጣ ብዙም ምንም ትኩረት፣ አቴንሽን የምሷ ላይ ነበር። በዛች ያው ከስሮይ ታይም ያ ነገር እዛ ያቺ የምወዳት ልጅ እየቀነሰ ሲመጣ ወደ ኖርማል ሙድ ላይ መጣው። ዞሮ ዞሮ ግን ያልኩ ስልክ ተደወለ፣ ስልክ ፎቶግራፍ አወጣች፣ ሁለት መንታ ልጆች ናቸው። እና እነኚህ መንታ ልጆች ያንተ ናቸው። አሁን የፈለግነው ምንም አደለ፣ እውነት እውነት አባታቸው መሆናቸውን መሆንን ብቻ ለመንገር ነው እንጂ ሌላ ከአንተ ጥቅም ወይ ሌላ ነገር እንዳትጠረጥር፣ ምንም ነገር እንዳትሰጋ። እና መጀመሪያም እንዳልኩ ይቅርታ ደጋግማ ያው፣ ለጓደኛም ለትዳርትዳርም ካለ ካለ አይነት ነገር አለችኝ ደጋግማ። አይ ምንም ችግር የለብዬ። እኔ በወቅቱ በሞባይሌ ፎቶን አነሳሁትና ምንም ችግር የለም፣ ምናምን እንጠያይቃለን በሚል ተለያየን። ያንን ፎቶ ምን ተሰማ ግን? እስቲ ቆይ ወደ ኋላ ልመልስና ልክ አሁን ያው አይታሃታል። የመጀመሪያ የነበራችሁን ግንኙነት ነግረኸኛል። ከዛ በኋላ በመሀል እንግዲህ ተለያያችሁ። ከዛ በኋላ ከሁለት ዓመት ከምናምን በኋላ መታ እነዚህ ልጆች ያንተ ናቸው ውስጥ ለምን ተሰማ? እህቷን ብትሆን የነገረችህ ያን ስሜት ምንድን ነበር? አዎ፣ እንዳልኩ ካለ ምክንያት አይመጡም ወደ እኔ ከዚህ ርቀት በኋላ የሆነ እውነት ቢኖር ነው። ለምን እንዳልኩ አንድ ቀንም ቢሆን እዛ አይነት ሙድ ውስጥ ነገባ አውቀዋለሁ። እና የነበረውም ነገር እሷን እንዳስረዳችኝም በቃ ዋናው የተፈለግኩበት ምክንያት እውነታውን ለማሳወቅ ነው እንጂ ሌላ ምንም የጥቅምም የምንም አንተን አባትነት ወደ እውነታውን እንምጣ ነው። ስለዚህ በዚህ ምክንያት በቃ ፎቶውን፣ አነሳሁት ለእኔ በቃ ሁለት ዳይሌማ ውስጥ ነኝ ምክንያቱም ያው ይሆናልም አይሆንም ነው እንግዲህ። ለማጣራት ስላለብኝ ያንን ያነሳዋትን ካሜራ ላይ የነበረውን ፎቶ ቤተሰብ ጋር ሲሄድ አለቤተሰብ አሳየው እና የሚገርም ተመሳሳይ ነገር ነው ያሉት። እናቴም አባቴም እንደው እህቴ ምንድን ነው የምትለኝ እንዴ? ይሄ እኮ የልጅነት ፎቶ ነው። ሁለት አርገኸው ነው አንዱ ሁለት ስለነበሩ ሁለት አስደርገው እንደዚህ ይቻላል ምናምን። አረ ልጆቼ እንደ አንተ ቀልድና የምር እኮ አይታወቅም። እውነት ተናገር እንጂ ይሄ የልጅነት ፎቶ ነው አሰርተው እንደዚህ ይቻላል። የሚገርም ነገር ልንገር፣ ሰለሞን የዛሬ ሳምንት ሙስጠፋ እዚህ ጋር ቁጭ ብሎ አንተ የተቀመጥክ በቦታ ላይ የተቀመጠው ፎቶዎቹን ልጆቹን የልጅነት ፎቶ ነው። አንተ የልጅነት ፎቶውን ነው እነዚህ መንታ ልጆች ላይ የምናየው ብለውኛል ቤተሰቦቼ፣ ብሎኝ ነበር እና አንተ መሆኔን ነገር ስትለኝ ትንሽ እንትን ብሎኝ ነው ነው ነው። እሺ የኔ እንደውም ከኔ ይልቅ ቤተሰቦቼ ናቸው ያሉት የነበረው። እና ምንድን ነው በእርግጥ ያው እሱ አብሮ ስለነበረ እንደዚህ አይነት ስሜት እኔ ደግሞ ፎቶን ተይዞን ተመጣ እኔ ጋር እንዳልኩ ወደ